በሥላሴዎች ስም የተባረከ እና የተቀደሰ ያድርግልን። ይሄ የምታዩት ውብ ማዕድ ነው። በጣም በጣም የሚጣፍጥ ነው። የሆነልን ከእናንተ ጋር የሰራሁት አልጫና የህልበት ማባያው ሶስ ማለት ነው። ይሄንን አይታችሁ የወደዳችሁ ውድ የዩቱቤ ቻናል ተከታታዮች ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታበረታቱኝ ስል በትትና እየጠየኩኝ፣ አሁን የዛሬውን እንዴት አርገ እንዳቀራረብ ነው። ወደ ስራ እንገባለን ማለት ነው። ይሄው እንግዲህ እኔ ስንግ ልሰራ ነው። ስንግ የምሰራው ይሄኛው ብዙ ስለማያቃጥል ቃሪያ ጨምሬበታለው። ቃሪያ፣ ቲማቲም፣ ሽንኩርት ታርጌ በደንብ አቀላቀለዋለሁ። ግን ትንሽ ከዚህ ለፍርፍር የሚሆን ወስዳለው። ፍርፍሩ ከምን እንደምሰራው እንግዲህ ተከታተሉኝ፣ አብረን እናፈረፍራለን። እንደዚህ አይነት ቃሪያ እንደምታዩት ለመልክ ብቻ ነው በቃ እና አሁን እኔ በቃሪያ ውስጡ ያች የምታቃጥለዋን ቃሪያ አርጌበታለሁኝ። ኦሊቭ ኦይል ጨምራለሁ። እኔ ኦሊቭ ኦይላ ነው የምጨምረው። የወይራ ዘይት ትንሽ ጨምራለሁኝ። ጨው ጨምራለሁኝ። እናቀ ያው ይሄኛው ለመልክ ስለሆነ እንደዚህ አድርገን ውስጡ እንሰንገዋለን ማለት ነው። ይሄ ደግሞ ሱፍን የሚያስነቅ ይሄ ደግሞ ከሱፍ የሚበልጥ ነው። ይሄ ፒናፕ በተር ነው። ትንሽ ያለው ላም ያለው ሳይሆን ላም ያላለው አለ ክራንቺ የሆነው ነው የምገዙት፣ እና ከዚህ ትንሽ እጨምራለሁኝ እንደምታዩት ነው። ሶያ ሚልክ እጨምራለሁኝ። ይበቃል፣ ትንሽ ነው የምፈልገው። ሌላውም እንትን ስላለ አሁን ይሄንን በደንብ ብጥብጥ አድርጌው እንመለስላችኋለን። እዚህ ጋር ደግሞ ሽሮዬ እየደረሰች በቃ ጨርሻለሁ፣ ተቆላልቻለሁ ስላለችኝ እንግዲህ አሁን እንደምታውቁት ሽንኩርትና ቲማቲም አንድ ላይ ነው የጣርኩት። አላቆላላውም፣ ሽንኩርቱን አንድ ላይ ነው ተጥዶ እየተቆላላው፣ ሙቅ ውሃ እጨምራለሁኝ። ሽሮ ይጠፋችኋል ብዬ አይደለም ግን፣ የዛሬ ያዘጋጀሁትን ላሳያችሁ ብዬ ነው እንጂ ሽሮ መስራት የሚጠፋው ሰው ኖሮ አይደለም፣ እና ሽሮ መታና የዛሬ ዝግጅቴን ዛሬ ቢዚ ቀን የሆነውን እንዴት እንዳሳለፈን ላሳያችሁ ስለፈለኩኝ ነው እንጂ። ሽሮ ማንም መስራት ይችላል። ችን የመሰለ ሽሮ ከፈለጋችሁ ደግሞ አለ፣ ሞልቷል። ኑ እና ውሰዱ። እቺ ለብቻዋ እዚህ ትክትክ ትበል እንግዲህ ጨው ጨምራለሁ ትንሽዬ ሶያ ሚልክ ትንሽ ልጨምር ትንሽ በስበስ ሲል ነው እንጀራው ደስ የሚለው። በእውነት እንደው ሰርታችሁ ሞክሩት ወይኔ ሱፍ ሱፍ ሱፍ ሱፍ ሱፍ ነው የሚለው በቃ እንዲች አርገን ሰርክል ሰርክሏን ቆርጠን እንዲች እና በቃ ጁሱን እንዲህ ወደ ላይ ራሱ ይመጣዋል። ሌላ ነገሩን እስክታቀራርቡ አያችሁ ጁሱ አለው ከስር ስለዚህ እየመጠጠው እየመጠጠው ይሄዳል። ይህም ጥግ እና ሲይዝና አሁን ደግሞ ስነጋችን እናዘጋጃለን አጥቤ አስተካክዬ ምናምን ያዘጋጀሁት በቀራበን እስከሚሉ ድረስ ማለት ነው እና አሁን ይህን እንደዚህ ሞልቼ አርቲፊሻል ቃሪያ በሉት ዝም ብሎ ይሄ አርቴፊሻል ነው። ዝም ብሎ ለቅርጽ ነው። እንደዚህ ስለማይገኝ ቃሪያ ማለት ትንሽ ያዝ ያደረገ ቃሪያ እንደዚህ አይገኝም። ትልልቁ ሀገር ቤት ካልሆነ እዚህ ጋር ይሄ በቃ ቅጠል ስፒናች በሉት ቃሪያና ፍትፍታችን የሱ ፍትፍታችን ይሄንን መስሏል። እንግዲህ ደግሞ ወደ ቀጣዩ እንሻገራለን። እንጀራይን እንደዚህ አቅርብ ያለው ህልበቴን ደግሞ አሁን መትቼ ይመጣለሁ። አልተመታም። ቃሪያችንን እንዲህ እናደርጋለን። አቤት አቤት አቤት፣ ሲያምር፣ አቤት፣ ሲያምር፣ አቤት፣ ሲያምር፣ አቤት፣ ሲያምር። እቺን ደግሞ እዚህ ጋ እንዲህ ነው። ሲያምር፣ አያችሁት? በጣም የሚያምረው ጣቡ ደግሞ የታወቀ ነው። ምስራችንን እናደርጋለን። ህልበታችንን ደግሞ መሃል ላይ እናረጋታለን። እቺ ደግሞ ከእናንተ ጋ የሰራናት አልጫናት፣ ኑ ቅመሱ፣ አብረን ሰርተን መቼም ብቻችንን አንበል አደል? ንቅመሱልን ጅም፣ ትንሽ ላርግ እስኪ። ንቅመሱ ይህንን ይመስላል። ዛሬ ትላንት የሰራ ነው። አልጫና ህልበት ነው ከእናንተ ጋር። ህልበቷ በጣም ተናፍቃለች። በጣም ነው የምትወደደው እዚህ ቤት ይኸው። እኛ ብዙ ዘይት አንጨምርም፣ ወጣችን ላይ እንደምታዩት ነው። ወጣችን እንግዲህ ይህንን ይመስላል። አይገርማችሁም? ፍትፍቱን ሳላደርግ እንደው የትም ትንሽ አንዳንድ ጉርሻ ምን ይቻረጋለሁ እንጂ ሳትደረግም አትቀርም። ከነከነ እንቺ ፍትፍቷ ደግሞ ጉድ አለባት። ሱፍ ነው የምታስነቀው፣ እናቱ ወዳጆቼ ሱፍ ሱፍ ሱፍ ሱፍ ምን አለው። ይኸው በጣም የሚጣፍጥ ፍርፍር ነው። አይታችሁት ሲያምራችሁ ስትበሉ ነው፣ በጣም ውስጥ ገብቶ ደግሞ የሚስማማችሁ። ይሄ ደግሞ ጣዕሙ ልነግራችሁ አልችልም። በጣም በጣም ሞክሩት። ከዚህ ከኦቾሎኒ እንትንና ከሶያ በጣም በጣም ነው የሚጣፍጠው፣ ይጣፍጣል።